የምትችሉ ሰዎች ሁሉ ቆማችሁ እንድታጨበጭቡላቸው ፈልጋል። በደንብ ደመቅ ያለ ጭብጨባ። ዲቦራ ፋውንዴሽን ለእኛ ታሪካዊ ክስተት ነው። ዲቦራ ወደ እናንተ ቤት ስትመጣ የእግዚአብሔር ስጦታ ሆና ነው የመጣችው። ይህንን እጅግ እናምናለን። በእሷ ምክንያት የብዙ ህፃናት እንባ ታብሷል። ብዙ እናቶች ከተሸሸጉበት ጓዳ ከእልፍኝ ውስጥ ወጥተው ቀና ብለው እንዲራመዱ ምክንያት ሆናችኋልና ይህ የእውቅና ሰርተፍኬትና የዋንጫ ሽልማት በአክብሮት ተበርክቶላችኋል። አጨምጭቡላል አለ። የሜዳሊያ ሽልማትም እየተበረከተላቸው ነው የሚገኘው። ክቡር ዶክተር አባዱላ ገመዳ በዚህ ስላልተገኙ በደንብ እንዲመለከቱ ምን ያህል እንደምና ከብራቸው አስረግጠን ልነግራቸው ስለምንወድ ወደ ካሜራ ዘውር፣ አብራችው ሽልማቱን ካበረከቱልን ከዶክተር ህይወት ጋር